እንዴት ናችሁ። ቅድሚያ ዛሬ የኢትዮጵያ ብሔራዊ የጤና ደህንነት ትግበራችን ወይም ደግሞ በእኛ ናፕስ ነው የምንለው ናሽናል አክሽን ፕላን ፎር ሄልዝ ሴኪሪቲ ማለት ነው። ይሄንን እና በተጨማሪም ደግሞ የአንድ ጤና የጤና ስልታችንን ያንን የስልታዊ እቅዳችንን በአንድ ላይ ማስጀመር ያደረግንበት መድረክ ነበረ። እንግዲህ ኢትዮጵያ የዓለም ጤና ድርጅት እንዲሁም ደግሞ የዓለም ጤና ደንብ ከተቀመጡለት የአይኤችአር የምንለው ማለት ነው ኢንተርናሽናል ሄልዝ ሬጉሌሽን በዛም እንግዲህ አንዷ ፈራሚያ አካል ነች። አገሮች ነች አገር ውስጥ ነች ያለችው ከሰኔ 15 2007 ጀምሮ ሁሉም አባል ሀገራት ለዚህ እንዴት ነው አንድ ላይ የዓለም ጤናችንን መጠበቅ የምንችለው የሀገራችንና የህብረተሰባችንን ለኛ ሲሆን ደግሞ የህብረተሰባችንን ጤና የምንጠብቀው በሚል በዛ ማዕቀፍ ውስጥ ነው እንግዲህ ይህንን ነገሮች የምንሰራው። ከዚህ አንጻር እንግዲህ በአጠቃላይ ጤናዎችን ስንመለከት የህብረተሰብ ጤናን ለአደጋ ሊያጋልጡ ይችላሉ የሚባሉ ነገሮችን ቀድሞ በመከላከል፣ ቀድሞ ደግሞ ችግሮች በሚኖሩበት ጊዜ መተንበይ ምላሽ መስጠትና ምላሾቻችን ደግሞ ምን ያህል ለውጥ አመጡ የሚለውን መከታተል እና ያንን እየገመገሙ ደግሞ እንደገና መፍትሄዎችን ማስቀመጥ ላይ ስራዎችን እንሰራለን። ይህን በምናደርግበት ጊዜ ከኢትዮጵያ ህብረተሰብ ጤና ኢንስቲትዩሽን ከኛ፣ ማለት ነው፣ ከጤና ሚኒስቴር እንዲሁም ደግሞ በተለያዩ ቦታዎች እንደ ሀገር ደግሞ ከክልል ጤና ቢሮዎች፣ ከሁሉም ባለድርሻ አካላት ጋር እንሰራለን እንግዲህ የብሔራዊ የሆነ የጤና ደህንነት ትግበራ እቅዶቻችንን ግን ስንመለከት በተለይ በአንድ ጤና ማዕቀፍ በምናይበት ጊዜ የሰው ጤና፣ የእንስሳቶች ጤና እንዲሁም ደግሞ የምንመገባቸውም የሌሎችም በአካባቢያችን ላይ ያሉ የጤና ሂደቶች በሙሉ የሰውን ጤና በቀጥታም ሆነ በተዘዋዋሪ የራሳቸው የሆኑ ተያያዥነት አላቸው ማለት ነው። ከዚህም አንጻር ከግብርና ሚኒስቴር ጋር እንዲሁም ደግሞ ከ ከህብረተሰብ ጥበቃ ጋር እንዲሁም ደግሞ በአጠቃላይ የኢንቫይሮንመንትን ፕሮቴክት በምናደርግበት አካባቢ ጥበቃ ባለስልጣን ጋር ከሌሎችም ጋር ከመንግስትና መንግስታዊ ካልሆኑ ድርጅቶች ጋር በመሆን ይህንን በጋራ እንሰራለን። ይህንን እንግዲህ በተለይ ደግሞ ከአባል አገራት በተውጣጡ በዚህ በዓለም አቀፍ ደረጃ አባል ሀገሮች አሉ። እነዚህ አባል ሀገራት ምን ላይ ነው የሀገሪቱ ያለችበትን የሚለውን ደረጃ ያያሉ። ምን ያህል ዝግጅት አለ፣ አንድ ነገር ቢኖር ቶሎ ትንበያ የማድረግ ለዛ ምላሽ የመስጠት ያንን ደግሞ የተሰጠው ምላሽ ምን ያህል ለውጥ አምጥቷል የሚለውን የምንከታተልበት ደረጃ ማለት ነው። ይሄ እንግዲህ ከህብረተሰብ ጀምረን ያሉ ለውጦች ይታያሉ። ህብረተሰቡ ምን ያህል ችግር ቢመጣ ቶሎ ማሳወቅ ይችላል፣ የሚለው ይታያል። ይሄ እንግዲህ በተለያዩ ጊዜዎች እንደምናውቀው ምግብ ምግብ ነክ ነገሮች ላይ የጤናና የጤና ነክ ቁጥጥሮች እናደርጋለን። ከዛ በተጨማሪም ደግሞ የእንስሳት ጤና ከሰዎች ጤና ጋር ተያያዥነት አለው። በብዙ ጊዜ እንደምናስታውቅ እንደምናውቀው መከላከያ ያላቸው መድኃኒቶችን ክትባት ያላቸው መድኃኒቶች የሚሰጡበት ረገድ አለ። ለእንስሳቶች የሚሰጡ መድኃኒቶች አሉ፣ እንዲሁም ደግሞ ለሰዎች የምንሰጣቸው የመከላከያ ክትባቶች ይኖሩናል ማለት ነው። ያንን ደግሞ አልፎ ሌሎች ነገሮች በሚኖሩበት ጊዜ ቶሎ ምላሽ መስጠትና የጤና ተቋሞቻችን ምን አይነት ዝግጅት አላቸው የሚለው ይታያል። ከዛ በተጨማሪ ደግሞ መረጃዎች ፍሰታቸው ይታያል ማለት ነው። ከዛ አንጻር ከዚህ በፊት መጀመሪያ የጆይንት ኤክስተርናል ኢቫሉዌሽን ይሄ የጥምረት ማለት ነው፣ የጋራ የውጭ ገምጋሚ ቡድኖች ከዚህ በፊት መጥተው መሰረታዊ የብሔራዊ ጤንነት ዝግጅታችንን አይተው ነበረ። ይሄ ግምገማ እንግዲህ እንደ ሀገር ሁለት ጊዜ አድርገናል፣ ኢትዮጵያ ማለት ነው። የመጀመሪያው እንደ አውሮፓውያኖቹ አቆጣጠር በ2016 ነበር የተደረገው። ያን ጊዜ በፐርሰንቴጅ ሲያስቀምጡት ወደ 47 ወደ 48 ፐርሰንት አካባቢ ነው ዝግጅታችን በነጥብ ምናም ስለሚያስቀምጡት ማለት ነው እዚህ ያ ዝግጅት ደረጃችንና አሁን ደግሞ ያለንበትን ምን ያህል ነው የሚለው። ይሄ በጣም ትልቅ ኮኦርዲኔሽን ትስስር እና ትብብር የሚፈልግ ነው። እንደምታውቁት በምግብ ሲሆን እንግዲህ ከማሳ እስከ ጉርሻ ድረስ ነው የምንሄደው። በሌሎቹም ደግሞ የጤና ዘርፍ ደግሞ ሲሆን ከክሮስ ቦርደር ላይ በተለይ ደግሞ የሰዎች መግቢያና መውጫ ላይ ያሉ የጤና ጥበቃዎቻችን ይታያሉ። ከዛ በተጨማሪ ደግሞ በእንስሳትም በሌሎች ነገሮችም ላይ ያሉን ከመረጃ፣ ከሰዎች ማሰልጠን፣ ከሌሎችም አንጻር ብዙ ነገሮች ተይዘው ነው ቼክ የሚደረጉት። አሁን ባለበት ደረጃ ከዓለም አቀፍና ከአህጉር አቀፍ አቬረጆቹ ከፍ ባለ ደረጃ አሁን ደረጃ ላይ ያለነው ወደ 61 ፐርሰንት ላይ ነው በአሁኑ ኢቫሉዌሽን ላይ የሚያሳየው ይሄ በጣም ከፍተኛ ለውጥ ነው ከበፊቶች ጋር ስናስተያየው ማለት ነው። በዚህም ረገድ እንግዲህ በተለይ ሴክተር መስሪያ ቤቶች በጤናው ዘርፍ ላይ በበፊት ከነበሩ ይዘቶች ብዙ ዝግጅቶች እያደረግን ቆይተናል። አንዱ ላብራቶሪዎችን ማጠናከር ነው። ምክንያቱም በሽታዎች በሚኖሩበት ጊዜ ቀድሞ ለማወቅ መከላከል ላይ ደግሞ ከተባለ መረጃዎችን፣ እንዲሁም በተለይ ደግሞ ከማህበራዊ ሚዲያዎች ጋር አንድ ላይ በመስራት ከመረጃዎችን ለሕብረተሰባችን ቶሎ በማድረስ ደግሞ ከሁሉም ባለድርሻ አካላት ጋር ቀድሞ በመስራት ነው እነዚህም መስራት የምንችለው። ይህን በማድረግ እንግዲህ የአንድ ጤና ስልታዊ መረጃም እንደ ጤና ፖሊሲ መከላከልም አክሞ ማዳንም ይዞ የያዘ ፖሊሲያችን ከወጣበት ጊዜ ላይ ነው ያለ ነው። ይህ ፖሊሲ እንግዲህ ያንን ማድረግ እንድንችል ያን ተግባራዊ ለማድረግ የሚያግዙ እንቅስቃሴዎችን አድርገናል ማለት ነው። ከነዚህ እንቅስቃሴዎች ውስጥ ስንመለከት የዓለም አቀፍ የጤና ደንቡ አይ ኤች አር ማለት ነው። እሱንም ለእሱ የተቀመጡ ኮምፒተንሲዎች አሉ። ለዚህ ማሟላት የሚችሉ ሀገሮች ምን ምን ዝግጅት ያስፈልጋቸዋል ወይም አቅም ያስፈልጋቸዋል የሚለውን ለይተን በዚህ መሰረት እንግዲህ በሁለቱም እቅዶች ሁለት እቅዶቹን አዘጋጅተናል። እነዚህም እንግዲህ አንዱ ብሔራዊ እቅዶቻችንና ተልእኮዎቻችንና ራእያችንን አንድ ላይ ማናበብ ነው፣ ከሁሉም የሴክተር መስሪያ ቤቶች ጋር ማለት ነው። ሁለተኛው ደግሞ የብሔራዊ አደጋና ምላሽ ዝግጅታችንን ማጠናከር ነው። በዚህም አንጻር ባለሙያዎችን ማሰልጠን ላይ በጣም ብዙ ስራዎች ሰርተናል። እንደሚታየው አገራችን የብዙ መዳረሻ ነጥብ ናት። እንደገና ደግሞ ስንመለከት ደግሞ የአፍሪካ ዋና መቀመጫ ሆነን ነው የምናገለግለው። ያ እንግዲህ እንደ ሀገርም ካየነው ብዙ መግቢያና መውጫዎች አሉን። ስለዚህ ያ ደግሞ ለሀገሪቱ ትልቅ ጥቅም አለው። እንደ ጤና ደግሞ በጣም ተጋላጭነት እንዳይኖር ብዙ ዝግጅቶችን እናደርጋለን ማለት ነው። ከዚህም አንጻር በሕብረተሰብ ጤና ላይ አደጋዎች እንዳይመጡ ምላሽ መስጠት ከበየብስም ይሁን ባየር ካሉ የመግቢያና መውጫዎች ላይ ቁጥጥሮችን ማድረግ ማጠናከር ላይ በጣም ብዙ ስራዎች እየተሰራ ነው። ያንን በጋራ ሆነን ነው እንግዲህ የምንገመግመው የምናየው ማለት ነው በሁሉም ሴክተሮች ደረጃ። ከዚህም አንጻር እንግዲህ የብሔራዊ ጤና ደህንነት ትግበራ እቅዳችንን በአንድ ጤና እይታ አድርገን ወደዛ ወደ አንድ መስኮት አገልግሎት ብዙዎች እንደምናመጣው ሁሉ ቅድና ዝግጅታችንንም ከፕሮግራም ጀምሮ እቅዱን ከበጀት ጀምሮ አንድ ላይ ማሰቡን ከዛ ደግሞ ሪፖርቶቻችን ደግሞ አንድ ላይ መናበብ የሚችሉበትን ሶስቱን አንድ ላይ የያዘው የአንድ እቅድ የአንድ ፋይናንስና የአንድ ደግሞ ምላሽ አሰጣጥ መረጃ መለዋወጥን አብረን ያስቀመጥንበት ይሆናል ማለት ነው። ከዚህም አንጻር የጤና ሚኒስቴር ከሌሎች ሴክተር መስሪያ ቤቶች ጋር በመሆን ይህን ኮኦርዲኔት በማድረግ በተለይ ደግሞ ከግብርና ሚኒስተር ጋር እንዲሁም ደግሞ መንግስታዊ ካልሆኑ ድርጅቶች ጋር በመሆን መንግስታዊና መንግስታዊ ካልሆኑ ድርጅቶች ጋር በመሆን በጤናው ልማት ላይ አብረው የተሰማሩትን አብሮ ኮርዲኔት የማድረግ ስራውን ቀጥሎ የሚሰራበት ይሆናል። ለዚህም በቀጣይ አምስት ዓመታት የምንሰራቸውን ስራዎች አንድ ላይ አናውንስ ያደረግንበት መድረክ ነበር ማለት ነው። ከዚህም አንጻር እንግዲህ ሁሉም አንድ ላይ ለዚህ ዝግጅት እንዲያደርግ በተለይ ደግሞ ሚዲያዎች ትልቅ አቅማችን ስለሆኑ ህብረተሰብ ስለሆነ ማለት ነው። መረጃዎችን ቀድሞ የሚሰጠን ጤና እንደምናውቀው እቤት ነው የሚጀምረው። ቤት ውስጥ ያለ አንድ ልጅ ቢታመምብን፣ እቤት ውስጥ ያለ አንድ እንስሳችን ብናየው፣ ቀድሞ ያየው ማህበረሰቡ ነው የሚሆነው። ከዛ በኋላ ለህብረተሰቡ አካባቢው ላለው ደረጃውን ጠብቆ ማሳወቅ ላይ ይሰራል። ከዚህ አንጻር ዝግጅቶችን፣ ምላሾችን፣ የባለድርሻ አካላትንም ደግሞ ቶሎ ምላሽ መስጠት ፍጥነትንም የምንጨምርበት ደረጃ ስላለ በጤና ደረጃ ሰባት አንድ ሰባት የምንለው አለ። መረጃው በደረሰን በስንት ጊዜ ውስጥ አንድ ምልክት ካየንበት ጀምሮ በመጀመሪያው ሰባት ቀን ውስጥ ምላሽ ተሰጥቷለሁ የሚለው የምንመለከትበት ነው፣ ወይም ሪፖርት ለጤና ተቋማት ደርሷለሁ የሚለውን ነው የመጀመሪያው። ሁለተኛው አንድ ደግሞ በአንድ ቀን ውስጥ ያ ውጤት ከደረሰን ምርመራዎችን አግኝተን ይሄ ነው ብለን ማለት የምንችልበት አቅም ላይ ደርሰናለሁ። ያኛው ደግሞ ሶስተኛው ሰባት ቁጥጥራችን፣ በምን ያህል ጊዜ ውስጥ ያን ወረርሽኝ በተለይ በሚሆንበት ጊዜ በምን ያህል ጊዜ ውስጥ ቶሎ ቁጥጥር አድርገናለሁ። እነዚህን ቁጥሮች ይዘን ስንመለከት እንግዲህ አገር አቀፋዊ ዝግጅት ይፈልጋል። የሁሉም ሴክተር መስሪያ ቤቶች ትብብርን ይፈልጋል። ለዛም ደግሞ በአገር አቀፍ ደረጃ በጣም ብዙ ለውጦች እያመጣን ነው። የቁጥጥር አቅማችንን በተለይ ደግሞ የምግብና መድኃኒት ቁጥጥርን፣ የሕብረተሰብ ጤና ኢንስቲትዩሽንን እንደገናም ደግሞ የሪሰርች ተቋማችን የአርመን ሀንሰ ሪሰርች ኢንስቲትዩሽንን ይዘን በፌዴራል ደረጃ እነዚህን ከሌሎች ከክልል ተቋሞቻችን ጋር አንድ ላይ በመሆን እንሰራለን። ይሄንን እንግዲህ የበለጠ ተቋሞችን ማጠናከር የህብረተሰብ ጤናና አደጋውን ወዲያውኑ በመለየት በመከላከል ምላሽ በመስጠት ደረጃ አቅም መፍጠርን እንግዲህ የብሔራዊ አጀንዳ አድርገን ነው አብረን ይሄንን እየሰራን ያለ ነው። እንግዲህ ሁላችንም በበኩላችን ሚናችን እንድንወጣ የጋራ መስማማት ላይ ደርሰናል። ከዚህ በፊት የነበሩንን ክፍተቶች ምንድን ናቸው ብለን በደንብ በመለየት በቅርብ ጊዜም እንደምናስታውሰው የኤምፖክስ በሽታ በነበረበት ጊዜ ከመግቢያ በር ጀምረን ምን ነበረ የሚለው የክሮስ ቦርደር ቅድም ያለው አንዱ ምሳሌ የሚሆነን እሱ ነው። በሽታው ከመጣበት ጊዜ ጀምረን ቀድመን ለህብረተሰብ በማሳወቅ መከላከያ ስራዎችን ቶሎ በመስራት ከዛ በኋላ ከቁጥጥሮቻችን ደግሞ ምን ደረጃ እንደደረሱ ለህብረተሰቡ ማሳወቅ ደረጃ ላይ ነው የምንሰራው ማለት ነው። በዛም ረገድ ነው እንግዲህ አሁን በዚህ ሰዓት በፊት በተናገር ነው ምሳሌ አንድ ሲሆነን ይሄ ያንን በሽታ ካገኘንበት ጊዜ ጀምሮ ለህብረተሰቡ እያሳወቅን ሄድን። የበሽታው ስጋት ደረጃ ዝቅ በሚልበትና አሁን ባለንበት ዛሬ ለምሳሌ በምናገርበት ጊዜ ይሄ በሽታ በሀገራችን ውስጥ ዛሬ የለም። ይሄ በሌለበት ጊዜ የለም ብለን ደግሞ ግን የዝግጅት የምላሽ መስጠት ቅኝት የማድረግ ስራችንን ግን አናቆምም። ምክንያቱም አህጉራዊ ስጋት ላይ አሁንም ስላለ ማለት ነው። እንዲህ አይነት ስራዎችም በተለያዩ በሽታዎችም ቅኝቶቻችን እንሰራለን በሰው በእንስሳት እንዲሁም በእጽዋት ላይ የሚኖሩ ነገሮችን አንድ ላይ በመናበብ ህብረተሰባችንና ማህበረሰባችንን በሙሉ ጤናውን እንጠብቃለን። ለዚህ እንግዲህ ሁላችንም ባለድርሻ አካላት ኮሚትመንታችንን እና አሁንም ደግሞ ቁርጠኝነታችንን እንገልጻለን። እጅግ አድርጌ ያመሰግናለን።